ሰበር ዜና! የጠቡ ምንጭ የሆነችው እንዲሁም ትዳራቸውን እያበጣበጠቻለችው አቶ ጽጌና ሲሉ የማዳም ቅመሞች ከቲክታከር አንዳንድ መረጃዎችን ተናገሩ። እንዲሁም አብርሃም ቤት ለቅቄ እወጣለው ሲል ይሳቅ ሊገባ ነው መባሉ ተሰማ። ጉድኮ ነው። ስለዚህ አንዱ በገነባው ቤት አንዱ ይደሰታል ይልሃል። እንደዚህ ነው። አብርሃም ታደሰ ቤት ክለቀህ እንዴት ትወጣለህ? ለይሳቅስ እንዴት ሰጠህ? እንግዲ እንግዲህ ይሳቅዬ መልካም እድል ብለናል። አብርሃም ያለበት ቦታ እንግዲህ ወደ ተኳንዶ ቤት ነው ብለዋል። ምክንያቱም ቴኳንዶ ቤትን ልትከራየው ነው ወይ የሚል ሀሳብ እኔም አሳስቦኛል። እንዲሁም አቶ ጽጌ በድንጋጤ ሮታን በማየትና እንዲሁም ሮታ አያይዞች በማለት ከጎኗ እየሆነች ነው። ግን እኔ የሚታየኝ የማስመሰል ጥግ ነው። አንዳንዶቹ የወደዱ መስሏችሁ ሊጎዷችሁ ሲሉ እንደዚህ ያደርጋቸዋል። ስለዚህ የሴት ጓደኛ ብዙም አትመኑ እላችኋለሁ የሴትን ጓደኛ በሩቁ በሌላ ቪዲዮ እንገናኝ ባ